ሀገርን መጠበቅ ማስከበርና ለቀጣዩ ትውልድ ክብሯን በጠበቀ መልኩ ማሸጋገር የሚቻለው አካባቢን ከመጠበቅ እንደሆነ ሁሉ በአካባቢያችን የተሰሩ መሰረተ ልማቶችን መጠበቅ የሁላችንም የጋራ ኃላፊነት ነው። ውድ ተመልካቾቻችን፣ የዛሬው ያገባኛል የአካባቢ መሰረተ ልማቶችን መጠበቅ ባህላችን እስከምን ድረስ ነው ሲል ይጠይቃል። እነዚህ መሰረተ ልማቶች ሀብት፣ እውቀትና ጊዜ መስዋዕት ሆኖባቸው በርካቶች እንቅልፋቸውን አጥተው የተሰሩ መሰረተ ልማቶች ናቸው። ለመሆኑ የአካባቢ መሰረተ ልማቶችን የመጠበቅ ባህላችን እስከምን ድረስ ነው? ማህበረሰቡ ራሱ ከዚህ በፊት እንደዚህ አይነት ጥሩ ነገሮችን የመጠበቅ ነገር እጅግ በጣም ዝቅተኛ ነበረ። ስናይ የነበረው ደግና የበቀሉትን አትክልቶችን እንኳን ቆሞ ሲቀነጥሱ እናያቸው ነበረ። አንዳንድ ሰዎች እንደ ሌላ ሀገር ነው የሚያዩት፣ ግን እንደዛ መሆን የለበትም። እንደ ራሳችን ቤት ማየት አለብን። የእኛ ልጆች ከኋላችን ያሉ ልጆች ለነሱ ማስቀራት አለብን። እነዚህ መሰረተ ልማቶች በእኛው ግብር ከእኛው ኪስ ከእኛው ላብና በእኛ ጊዜ የተሰሩ ናቸው። ታዲያ እነዚህ መሰረተ ልማቶችን ልክ እንደ ቤታችን መገልገያ ቃ ሁሉ ልክ ቤታችን ላይ እንዳለ ፍሪጅና ልክ ቤታችን እንደምንገለገልባቸው እቃዎች ሁሉ የመጠበቅ ኃላፊነት የማን ነው? ቤታችን ውስጥ የሚጎለውን እቃ ቼክ እንደምናደርገው ይህንን ምን ጠፋ ምን አልጠፋም ብለን ቼክ እያደረግን በጎደለ እየሞላ መሄድ አለብን የሚል እምነት አለኝ። ከኛው ታክስ ከኛው ግብር ስለተሰራ ከህዝቡ ስለተሰራ አምፖል፣ የቤታችን አምፖል ሲሰበር የቤታችን ፍሪጅ እንደማንሰብረው ሁሉ ከቤት ልጆቻችንንም አስተምረን ነው መውጣት ያለብን። ቤቱ ላይ የማያደርገውን ነገር ውጭ ሲወጣ ማድረግ የለበትም። ቤት ውስጥ የሚንከባከበውን ነገር ውጭም ሲወጣ መንከባከብ መቻል አለበት። እነዚህ መሰረተ ልማቶች ለበርካታ ዓመት እንዲያገለግሉና ከትውልድ ትውልድ እንዲሸጋገሩ አጠቃቀማቸውን ለይተን መጠቀም ቅድሚያ የሚሰጠው ጉዳይ ነው። ታዲያ ልክ ምኝታ ቤታችን ላይ ምግብ እንደማንመገበው ሁሉ ሳሎናችን ላይ እንደማንተኛ ሁሉ እነዚህን መሰረተ ልማቶች ለታለመላቸው አገልግሎት መጠቀም ላይ ያለን ባህልስ እስከምን ድረስ ነው? እንዴትስ መስተካከል አለበት? እግረኛውም የእግረኛውን መንገድ ነው ይዞ መሄድ ያለበት፣ ሳይክል ይነዳውም ለሳይክል የተሰራለት ሜን ያለበት፣ መኪናም በመኪና ምስል ሜን ያለበት። ከዚህ ውጭ የምንጠቀም ከሆነ ለምሳሌ እግረኛ ላይ መኪና የምንነዳ ከሆነ እድሜውን ማሳጠር ነው የሚሆነው። ለምሳሌ ህግ አላየኝም ብሎ ህገ ወጥን ተሽከርካሪ እኔ እንደኔ ዝም አልልም። ምክንያቱም የህግ አካል እዚህ ጋር ባይኖርም እኔ ህግን ማስከበር እችላለሁ። ከአቅሜ በላይ ከሆነ ታርጋይዤ ማስቀጣትን ስራ እሰራለሁ። በቤታችን የሚገኙ መገልገያ እቃዎችን ለመጠበቅ ህግ እንደማንጠብቀው ሁሉ በአካባቢያችን የተሰሩ መሰረተ ልማቶችንም ለመጠበቅ የግዴታ ህግና ህግ አስከባሪ መጠበቅ አይጠበቅብንም። ሁላችንም መሰረተ ልማቶችን መጠበቅ ግዴታችን ነው። በሌላ በኩል ደግሞ በዳቦ በቀጣሽኝ እንዲሉ አበው እነዚህ መሰረተ ልማቶችን የማይጠብቁት ላይ አስፈላጊው እርምጃ መወሰድ አለበት ይላሉ። ያነጋገር ናቸው ነዋሪዎች። በዳቦ በቀጣሽኝ ባልከው ሀሳብ እኔ በጣም እስማማለሁ። ምክንያቱም ህግ የበላይነቱ መረጋገጥ መቻል አለበት ብዬ አስባለሁ በዚህ ጉዳይ በትንሹም ቢሆን የማበላሸት ስራ መስራት ማለት ከፍተኛ የልማት ማደናቀፍና የልማት ጸር እንደመሆን ሆን ማስበውና የህጉ ማዕቀፍ ተፈጻሚ ቢሆን በእነሱ ላይ ህግ ምናምን ፖሊስ ደንብ ማስከበር አይደለም አያገባኝም የሚባል ነገር መኖር የለበትም። ይህ የእኔ ንብረት ነው ያገባኛል የራሴ ነው ብለ እንደ ፖሊስ ሆነ ደንብ ራስ ከሆነ ማስቀጠልና ማስከበር ህጉንም ማያውቅ ከሆነ ማስተማር አለብኝ። ምን አገባኝ ሰውን ያገባኛል። በእያንዳንዱ እዚች ሀገር ላይ ለሚለማው ልማት በሚሰራው ልማት በሚለማውም በሚጠፋውም ስለሚያገባኝ እነኚህ ሰዎች ወደ ህግ ወስዶ እርምጃ እንደወሰድባቸው ትምህርት እንዲወስዱ ማድረግ አስፈላጊ ነው እና ህብረተሰቡ ራሱ መስራት አለበት። ነው የሚጠፋው የኔ ንብረት ነው። አምፖሉ የኔ ነው ሳሩ ሜኔ ነው አትክልቱ ሜኔ ነው ብለን ማሰብ አለበት። የአንድ ከተማ ማደግ መለኪያ እንደሆነ ይነገርለታል የመሰረተ ልማቶች መስፋፋት። በመሆኑም በሀገራችን የሚሰሩ መሰረተ ልማቶች ረዥም እድሜ እንዲቆዩና ለቀጣዩ ትውልድ እንዲተላለፉ ሁሉም ባለድርሻ በኃላፊነት ስሜት ሊሰራ ይገባል ይላሉ የዘርፉ ባለሙያዎች። ከዚህ ባሻገር ደግሞ ባህል እንዲሆን መስራትና መጠበቅ ብሎም ደግሞ መሰረተ ልማቶችን ማስተዳደር ይገባል ባይ ናቸው። ዋናውና ትልቁ ነገር መሰረተ ልማትን የራሴ ነው ብሎ ማመን ነው። መጀመሪያ የአመለካከት ለውጥ የአቲቲዩድ ለውጥ ያስፈልጋል። የመንገድ መረብ ከሰው ልጅ ህይወት ከደም ስር ጋር ይመሳሰላል። በሰውነታችን የደም ስር በመሬት ላይ ስናይ ደግሞ መንገድ ነው። ስለዚህ በጣም የሚገርም መሰረተ ልማት ማንም ሰው ማንም ዘበኛ ሳይቀጠር ህዝቡ እራሱ የሚጠብቅ እንደሆነ በእኛ አገር ብል እኔ ከሞት ተርጓዊ ብቀላ አይደለም፣ በቃ ልጆቼ ተነጎዲያ ተጠቃሚ ናቸው። እኔ ዛሬ ያልፋለሁ። የሚቀጥለው ትውልድ ትውልድ ተሻጋሪ ዘመን ተሻጋሪ የሆነ መሰረተ ልማት እንዲዘረጋ ከተፈለገ የራስ ማድረግ፣ መንከባከብ፣ እንደ ግሉ ጌጥ ማየት ተገቢ ነው። አዎ እነዚህ መሰረተ ልማቶች ክብራቸውን በጠበቀ መልኩ ለቀጣዩ ትውልድ እንዲተላለፉ ሁላችንም ልክ እንደ ራሳችን እቃ በኃላፊነት ልንጠብቃቸውና ልናስተዳድራቸው ይገባል። የዛሬው ያገባኛል አጽንኦቱ መሰረተ ልማቶችን ልንጠብቅ ይገባል ነው።